እረ ተስፋ ይሄንን ፊልም ካላየኸው ተብዬ በጣም በርካታ ሰው ሜንሽን እያደረገኝ ይገኛል። ይህን ያክል ይህ ፊልም ምንድን ነው ምናምን ብዬ ጠይቄ ነበረ። አረ ፊልሙ ኔትፍሊክሱ ላይ ይፈልገዋል ሊገዛው ይፈልገዋል፣ እንኳን አንተ ዶክተሩ፣ ጭምር ጠቅላይ ሚኒስትሩ ጭምር እየተመለከተው ይገኛል ተብዬ አለው። እስቲ ሲዝን ዋን ኤፒሶድ ዘጠኝ አለው ክፍል ዘጠኝ አለው። ዘጠኙን ክፍል እስቲ አብረን እናየዋለን። ከዛ ደግሞ ሆንስት ሪያክሽን እናሳያለን ማለት ነው። ርዕሱ ሜላት እና ማርቆስ ይሰኛል። ሜላትና ማርቆስ ሲዝን ዋን ኤፒሶድ ዋን። ማቲ ማቲ ማቲ። አቤት፣ ምን ፈለግሽ? እዚህ ነኝ እቤት ነኝ። ምንድን ነው አሁን በላሽ? በኋላ ምን ታገኛለች ከዚ በኋላ ፍቅረኛዬ ከተለየ በኋላ ምን ታገኛለች? እዚህ በኋላ ያው አላ ለመደበር ፈልጌ ነው። ያው አንቺ ሰው ላይ መደበር ትፈልገለሽ እንዴ? እሺ እኔ ሜላት ማን እንደሆንኩ አሳይሃለሁ። በቅርቡ ታገኛለህ። እሺ እና ያለን እንግዲህ ሜላት አልበታችሁም መርዝም አልጠጣም አይደል። ሲመስለኝ የኤፒሶድ ዋን ላይ ለማስተላለፍ የፈለጉት እችኛዋ ሜላት ከፍቅረኛዋ ጋር ተለያይታለች። የተለያየችው ደግሞ በእሱ ስራ ይመስለኛል። የሆነ ተንኮል ሰርቶባቸው ነው ልትበቀለው ይመስለኛል። አሳይሃሉ ምናም ብላን ሄደችው። ለምን እንደወደቀ ግን አልገባኝም። ስ እናያለን ከወደቀበት ተነስ አስካሉ ግን የሆነ ቃና ላይ ማቆ መሰለኝ። ጥቁር ፍቅር ይሁን አይ ቲንክ ይሄ ፊልም በጣም ውስብስብ ይመስለኛል። እስካሁን ልረዳው አልቻልኩም። የሆነ መጨረሻ ላይ ማውቆ ይመስለኛል ግን እስካሁን ድረስ በጣም የተደበቀ ነገር ያለው ይመስላል። ግራም ያጋባ ነገር ነው ስ አልገባኝም። ስ ያው ብዙ ፊልሞችን አይታችሁ ከሆነ ተከታታይ ፊልሞችን ነገርየውን የምታውቁት መሀል ላይ ወይ ደግሞ መጨረሻው ላይ እንጂ መጀመሪያውን አታውቁትም። እንደዛ ይመስለኛል። ኤፒሶድ አንድ እና ሁለት አይተናል። ሶስት ፎቶዎች ልከውልኛል ጥቃት ፈጽመውብኝ ስት የነበረው ሰው ጋር ፎቶዎቹ ነው። ምን ሰምተሽኛል? በጣም ፍቅር ላይ ያላችሁት መስሉ ነበር። አይኖቻችሁ እራሱ ደስታ የተሞላባቸው ነው። ኦኬ፣ አይ ቲንክ የኛው ትሬይለሩ መሰለኝ የፊልሙ ትሬይለር እንጂ ክፍል ሶስት አይመስለኝም።

የፊልሙ ችግር ሲመስለኝ ኤፒሶዶቹ በጣም አጫጭር ናቸው። በጣም ያጓጓሉ፣ ግን በቃ ወዲያው ነው የሚያልቁት። ለምንድን ነው አላውቅም። ክፍል አራት ወይኔ አራት ሸውነው የረሳው ቆይ ይችላምራሽውታሰውሱ ጨር ነገም አይ ቲንክ በዚኛው ኤፒሶድ ላይ ለማስተላለፍ የፈለጉት ያችኛዋ የሆነ ነገር ታውቃለች። ሜላት ልታደርገው ያሰበችው ነገር አለ። እሱን ታውቃለች። እሱን ለማን ነበር ስሙ ለማርቆስ ለመናገር አድራሻ ሰጥታው ነበር። እዚህ ጋር እንገናኝ፣ በሚስጥር እነግርሃለሁ፣ በሚስጥር ነው መገናኘት ያለብን ምናምን ብላ አድራሻ ሰጠችው። ሜላት ደግሞ ይህንን ስላወቀች እንዳይገናኙ እችኛዋን ገደለች ማለት ነው። እንዳይታወቅባት የሆነ ነገርማ ያሴረች ትገኛለች። ክፍል አምስት ምንድን ነው ከነ ፈልጊ ምንድን ነው አልፈልጊ

ፓርት ፎር ላይ የገደለቻት መስሎኝ ነበር። ነገር ግን በቀኛን ለማጓጓት ነበረ የገደለቻት ቻት ምናም አስመስለው የጨረሱት። ግን ከመግደል ይልቅ ምናደረገች አስፈራራቻት። በቃ ከአሁን በኋላ ብትገናኝ ከሱ ጋር ብትነግሪው ወዮልሽ ምናም አለቻት። ተለያዩ። ማርቆስ ደግሞ አትመጣም እንደምናምን ብሎ ጠበቃት። ጠበቃት ሜላት ምን ታደርጋለች በዚህ ጊዜ አድራሻው ስለምታቅ በጀርባ ሄዳ ወገቡ

አንዱን ተሳጥሩት ሜላት፣ ባክሽ፣ ደቂቃ ጨምርልኝ በማርያም። እሺ ሜላት። አቶ ማርቆስ ፖቶ ልኮ ፈጣሪ እርዳኝ። ሜላትማ ትገለኛለች። ፈጣሪ እርዳኝ። ውጣ! ውጣ! ዛሬ በጣም ደስ ይለው።

ኤፒሶድ ዘጠኝ ሲዘን ዋን የመጨረሻው ክፍል ይመስለኛል። እስኪ የሆነ ቢያንስ የሆነ ፍንጭ ቢሰጡን አሪፍ ነው። እስካሁን ጉጉቱ ገደለኝ። መስሎች ነው መላ ዛሬ አልገልኝ የት ማለድ ማን መሆንሽ ነው ረ ማን መሆንሽ ነው? እኔ ግን የምፈራው እንደዚህ እያጓጉን በየቀኑ ፖስት እያደረጉ መጨረሻ ላይ ሲዝንቱን ቴሌ ቲቪ ላይ በብር ተመልከቱ እንዳይሉ ነው የምፈራው። እኔ በጣም ነው የሚያስፈራኝ። ወይ ደግሞ ኔትፊሊክስ ላይ ተለቆ በሰብስክሪፕሽን እንደና እየፈራው ነው። አዋረው ጳውሎስ ስንፈለገው ሰላም ነው? አለሁ እግዚአብሔር ይመስገን። እንድንክ ነው አለው። ፊልምህን እኮ አሁን እያዩት ነበረ በእውነት እኔ። ለምን መሰለህ ጳውሎስዬ፣ ምን እንደተፈጠረ ልንገር። አሁን ፓርት ኤይት ፓርት ናይን ምናምን እያዩ ፓርት ናይን አልተለቀቀም እና ለምንድን ነው አንደኛ ፊልሙ አለ አልተለቀቀም ለምንድነው ፊልሙ ቶሎ የሚያልቀው ጳውሎስ በእናትህ በእናትህ ስምንት ተለቋል ስምንት ተለቁበታል ዘጠኝ ዘጠኝማ ገና ነው ግን ተሰርቋል የሚባለው ነው አለ አለ ተሰርቋል ሰባት አለ ለምን ጋው እሱ አለቀቀውም ሰባትን ሰርቀውት ድምፁን አበላሽቶን የለቀቁበት ጳውሎስዬ እኔ በጣም የወደድኩት ፓርት ማለት ነው እውነቴን ነው የምልሽ ኪድዬ ላሳይሽ ማ አንዴ ይቺን ፓርት በጣም ዝም ብለ እቺ ፓርት እዚህ ጋ ያለ ስሜት በስማ በጣም ደስ ብሎኛል። እዚህ ጋር ደስ ያለ ጳውሎስ ስላገኝ ኑ እኔ እውነቴን ነው ማወቅ ስለፈለኩ እዚህ ጋር እንዴት ነው? ለምንድን ነው ደስ ያለ በጣም ደስ ብሎኛል አልኩበት ምክንያት ከታሰርኩበት ስለ ስለተፈታ ግን ማለት ነው። አሁን ወደኋላ መልሰው ይመስለኝም እን አስራው እያለ ምናምን ብለህ የተፋህባትላ እባክሽ ደቂቃ ጨምርልኝ በማርያም ለምኑ ደቂ የጨመረችልህ? ቆይ ቆይኔ በጣም ጥያቄ ሆነብኝ ደግሞ ጳውሎስ፣ ደቂቃ ጨምርልን ያልካት እየፈለግኩ ነበር። ለዛ ነው ለማምለጥ መንገዶችን ትፈልግ ነበር። ደቂቃ ጨምርልኛል እና እሱ አልጨምርም ብላህ ነው? አዎ። በመጨረሻ ግን እውነት ወጣ፣ እውነት ወጣ፣ እውነት ወጣ። እንጨት እውነት ወጣጣፎአጣም እራሱን እኮ አምልጦ እኮ መልሳ ደግሞ እንጨት መታችሁ፣ በእንጨት መታችሁ እና ጳውሎስ፣ ለእኔ ነገርከኝን ንገራቸው፣ የተሰረክበትን ንገራቸው። ናሁን ጋር ሰዋለ ይሰሙሃል ምንድነ እንጨርሰው እና ይህ ወይ ለኪ ዲ ኪ ዲ አዎ እዚህ ጋር ነው። እዚህ ጋር ግን ስሜት ነው አ አየሽ የቪላን አሳሳቅ ነው። ይሄ የጨካኝ ሰዎች አሳሳቅ ነው። በኢየሱስ እንዴት ነው የሚታሰብ? ፈጣሮ እርቦኝ፣ ሜላት ማትገለኛለች። ፈጣሮ እርዶ፣ በምንድን ነው ያሰረችህ? በጣም ደስ መጣ መጣ መጣ መጣ። እኔ እነሱ ነኝ እኔ እነሱ ለምንድን ነው እንደዚህ ስሜታችን የምታቋርጠው? በቃ በእናትህ ለምንድን ነው ጳውሎስ? ኤርሚ አንተ ፓርት ስምንትን አላየከውም መሰለኝ አይደለ? አሁን አላመለጠም እኮ ያመለጠ መስሎታል። እኔ እንጃ። እኔ እኛ ያወራነው ሌላ ነው፣ የተወራው ግን ሌላ ነው። አባባሉ ገባ? እኛ የሰራነው እንትኑ ፓርቱ ሌላ ነበር። እኔ የሰራሁት ግን የለቀቁብኝ ሌላ ነው። አወራሩ ምናምን ሌላ አውርቼ የተለቀቀው ሌላ ነው። ማን ነው የሰራ፣ ስልክ ተሰርቆ ነበረ? ኖ እኔ ራሱ ግራ ያገባኝ እሱ ነገር ነው። ቴሌግራም ላይም ተለቋል አሉ፣ ዩቲዩብ ላይም ለቀዋል። የርብ ያንተን ነው የሰራው። ወስ ቆይ፣ ከዛ አሁን አንተ አከስም እንዴ ታዲያ። እንዴ ቀይ ቀልድ ነው እንዴ? ስራ እንዴ እኔ ነገርኩት ቪዲዮ መጀመሪያ ላይ ሁሌ ኮፒራይት ያስቀጣል እያልክ አስገባ ብሏል ግድ ነው ኮፒራይት ያስቀጣል እያል ዩቲውብ ላይ መለቀቅ ተጀምሯል አንዴ እንዴ ጳውሎስ ይህን ፊልም እኮ እኛ ሁላችንም በጉጉት እየጠበቅን ያለን ፊልም ነው አለ ሙሉ የኢትዮጵያ ህዝብ እኮ እየጠበቀው ነው እኔ ጋር እንኳን አንድ ሰባት መቶ ሰው አሃ ብሎ የአንተን ነገር ነው የሚጠብቀው እንዴ በቲቪ ለማስተላለፍ እቅድ አለ ጳውሎስ፣ ወይስ እንዴት ነው? በቲክቶክ ነው መቀጠል ያሰብከው? ግን ቱሚሆነስት ማለት ነው። ናሆሚ ይሄ ልጅ ስልክ ቢያገኝ ምን አይነት ኤዲት እንደሚሰራ ግር እያየ እኔ ባይዘዌ፣ እግዚአብሔር ምስክሬ ቀልዱ ቀልድ ነው። ግን አንድ ያደነኩት ነገር አይዲያህን ወድጀዋለሁ። እውነቴን ነውአራ ጎበዝነ እንትን እኮ አሰራሩ ምናምን ገብቶሃል ምናምን። ግን እውነት የሆነ የሚቀረው ነገር ኦራይት ጋይስ ቀልድ ቀልድ ነው። በርካታ የምንባል አይንም ጨምሮ በእነዚህ ልጆች ላይ አላግጠናል፣ ቀልደናል፣ ሜም ሰርተናል፣ በጣም በርካታ ነገሮችን አድርገናል። ነገር ግን እነዚህ ልጆች በአቅማቸው የሚችሉትን ነገር ተፍ ተፍ እያሉ እየጣሩ የሚገኙ ልጆች ናቸው። ቲክቶክ ላይ እንሰራለን ማለታቸው እስካልቀረ ድረስ የአቅማቸውን በራሳቸው የቻሉትን ስክሪፕት ጽፈው የቻሉትን አክቲንግ አሳይተው ኤዲት አድርገው በጣም ብዙ ነገር ለፍተው ወደ እኛ እያስተላለፉ ይገኛሉ። አይ ነው እነሱ እየሰሩ ያሉት ነገር የሚያስጨበጭብ በጣም የሚገርም ስራ አይደለም። ነገር ግን እንደነሱ አቅም፣ እንደነሱ በጀት፣ እንደነሱ እውቀት አሁን እየሰሩት የሚገኙት ነገር በጣም ሊበረታታ የሚገባ ከቀልዱ ባሻገር ነው የምላችሁ። ያው መቀለሉ እንዳለ ሆኖ ኦፍኮርስ ሜም ያሰራል። ነገር ግን ከዛ ባለፈ እነዚህ ልጆች ብንረዳቸው፣ አይዟችሁ በርቱ፣ ከዚህ በላይ መስራት ትችላላችሁ ብንላቸው የምሬን ነው የምላችሁ። በጣም ከዚህ የሚበልጥ ስራ መስራት የሚችሉ ልጆች ናቸው። የልጁን የቲክቶክ ባዮ አይታችሁ ከሆነ የጳውሎስ ደመቀን ማለት ነው፣ እንደዚህ የሚል ጽሁፍ አለው። እባካችሁን አግዙን፣ በተሻለ ጥራትና በተሻለ ስራ እንድታዩን ካሜራ ያስፈልገናልና፣ እርዱን የሚል ጽሁፍና የቡክ አካውንታቸው ተቀምጧል። ማገዝ የምትችሉ መርዳት የምትችሉ ሰዎች ኮንታክት ብታደርጓቸው ብታግዟቸው ደስ ይለኛል። በተጨማሪም ደግሞ የእነሱን አካውንት አይታችሁ ከሆነ ከሁለት ከሶስት ቀን በፊት ወደ ሰማንያ ሺህ ምናምን ፎሎወር ነበረው አሁን ግን ብትመለከቱ ወደ ሁለት መቶ ሺህ እየተጠጋ ነው። በዚህ ሶስት ቀን ብቻ ከመቶ ሺህ በላይ ፎሎወር እየጨመረላቸው ይገኛል። ስለዚህ የእነሱን ተመልካችን ማየታቸው ከሆነ በሚሊዮን እየታየ ይገኛል የእነሱ ድራማ ሁለት ሚሊዮን ያለፈ አለ፣ በሚሊዮን የሚታይ አለ። በቃ ቢያንስ ቢያንስ አምስት መቶ ሺህ የሚመለከተው ቪዲዮ እየሰሩ ይገኛሉና ፕሮሞሽን የምታሰሩ ካምፓኒዎች፣ እናንተም ተጠቅማችሁ እነሱም እንዲጠቀሙ ፕሮሞሽን ብታሰሯቸው፣ ካሜራ ጊፍት መስጠት የምትችሉ ካሜራ ብትሰጧቸው፣ ብቻ እነዚህ ልጆች ብታግዙ በጣም ደስ ይለኛል። ለዛሬ የነበረን ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።